በባለፈው ቪዲዮዬ በጣም በጥሩ ዋጋ ልናገኛቸው የምንችላቸውን አልባሳት እንዲሁም ደግሞ የብር ጌጣጌጦችን ከነዋጋቸው ከነግራማቸው እዥላችሁ መጥቼ ነበረ። በዛሬ ቪዲዮ ደግሞ በጣም በጥሩ ዋጋ ልናገኛቸው የምንችላቸውን ቦርሳዎች ከነዋጋቸው እዥላችሁ መጥቻለሁ። እነዚህ ቦርሳዎች ላይ እያንዳንዱ ላይ በኢትዮጵያ ብር ዋጋውን ጽፌበታለሁ። በተለይ ደግሞ በአረብ ሀገር ያላችሁ እቃ መግዛት የምትፈልጉ ልጆች ካላችሁ አሁን ላይ ቲሞ ላይ በጣም ቅናሹ እቃ ቦርሳ ነው። ቦርሳ ላይ ቅናሽ ወጥቷል ማለት ነው። እንግዲህ ሳይጨምርባችሁ ግዝ ማለት ወዳለሁኝ። ከነዚህ ቦርሳዎች መካከል እኔ አዝዤ መጥቶልኝ እጅ ላይ ያሉትን ቆንጆ ናቸው ያልኩትን ሊጠቅማቸውን ይሄ አንድ ቁጥር ላይ ያለው ጥቁሩ ቦርሳ በጣም ቆንጆ ነው። ዋጋውም እንደምታዩት ነው፣ የምገርም ነው። እኔ ወደ እጅ ባለውኝ ቀጥሎ ያለው ቦርሳ ይሄ እጅታው ምንድን ነው ማያዣ ቡኒ ነገር፣ እሱም በጣም ቆንጆ ነው። ብትገዛው ጥሩ ነው ብዬ ነው። ሌላው ይሄ ላፕቶፕ ያለበት እንትን አይፓድ ያለችበት እንትን ቦርሳ ጥቁር፣ ቀይ፣ ቢጫ ያለው ቆንጆ ነው። ትንሽ ከፍ ያለ ቦርሳ የምትወዱ ልጆች ካላችሁ በጣም ቆንጆ ነው። ሌሎቹ በነገራችን ላይ ትልልቅ አይደለም። አንዳንድ ጊዜ ቦርሳ ስትገዙ ስዕሉ ላይ ብቻ ትልቅ ነው የሚሆነው፣ ስመጣላችሁ ትንሽ ሊሆን ይችላል። እንዳደነግጠው ከታች ቦርሳ ስትገዙ ሳይዙ ከታች ተጽፎላችኋል። ሳይዙን በደንብ አንብባችሁ ሳይዙ የማይገባቸው ልጆች ደግሞ ካላችሁ ይሄ መስመር አይለም፣ ድሮ ሂሳብ ምናምን የምንሰራበት በሱ መለካት ነው። ይህን ሳንቲሜትር ላይ ምን አለ እንደሆነ ራሱ እንትን ያሳያችኋል ማለት ነው። እና አንዳንድ ቦርሳዎች ስዕል ላይ ትልቅ ነው፣ ግን ሳይዙ በጣም ትንሽ ነው ማለት ነው። ይሄኛ ቦርሳ በጣም ቆንጆ ነው። ብትገዙ ጥሩ ነው ብዬ ነው ማስበው። ነው ገዝቼ በጣም ወድጅ ባለው። ቀጥሎ ያለው ጥቅ ጥቁሩ ቦርሳ ነው። ይሄን ቦርሳ ቆንጆ ነው፣ ትልቅ ነው። እንግዲህ ክረምት ሲሆን ኢትዮጵያ ውስጥ ጥላ ሁሉም ነገር ይይዛል። በጣም ቆንጆ ቦርሳ ነው። ከሰው ቀጥሎ ያለችው ቡኒ ነገር በጣም ቆንጆ ናት፣ ሳ አነስ ብላ እንደ እኔ ትልቅ ቦርሳ የማትወዱ ልጆች ካላችሁ በጣም ቆንጆ ቦርሳ ናት። ሌላ እኔ እየመለስኩትን ቦርሳ ልንገራችሁ። ይሄ ወንጠጅኛ ቀዩ ቦርሳ እንዳትገዙ፣ እንደዚህ አይነት ቦርሳዎች በነገራችን ላይ ቴሙ ላይ እንዳትገዙ። አስር ሳንቲም እንኳን ቢሆን እንዳትገዙ። እንዲህ ስታዩ ጥሩ አይመስሉም። ውስጡ ካርቶኒ ነው። በቃ ጠንካራ ቦርሳ እንኳን አይመስልም። እና ለመያዙ እንኳን እንትኑ እጅት አሁን እንትን ነው የሚል እንደ እንጨት ነው። አንደኛ ትንሽ ጊዜ ሲቆይ በሙቀት በተለይ ደግሞ አረብ አገር ላይ ያላችሁ በሙቀት ይበላሽባችኋል። እንዳትገዙ። እኔ መልሻለሁ፣ በትንት መከራ ማለት ነው መልሻሉ፣ እንዳትገዙ። ይሄኛ ቦርሳ የወንጠጅ መያዣ ብሉ መያዣ ያለው እሱም ቆንጆ ነው። ደምዘዛለ ከለር የምትወዱ በጣም ቆንጆ ነው። ቦርሳ ግን ጨርቅ ነው። እርቅ ነው። ዕቃ ስትገዙ ጥንቃቄ ያስፈልጋል። እኔ የመጀመሪያ አካባቢ ብዙ ሰት ሰርቻለሁ፣ ወይም ብዙ ጥፋት አጥፍቻለሁ። አሁን ላይ ስለለመድኩኝ እንደፈለግኩ አዛለሁ ማለት ነው። ከታች አሉ ደግሞ ይሄ ሌዘር የሚመስል ቦርሳ የለም፣ በጣም ቆንጆ ቦርሳ። ከሁሉም የወደድኩት ቦርሳ ይሄን ቦርሳ እና ጥቁሩ ቦርሳ ነው። በጣም ቆንጆ ቦርሳ ነው። ቀጥሎም ያሉት ሁለቱም በጣም ቆንጆዎች ናቸው። ይሄ ዥንጉርጉር ያለው በጣም ቆንጆ ነው። እቺ ደግሞ ጥቁር አነሳለችን ቦርሳ በጣም ቆንጆ ናት። በነገራችን ላይ እቺ ቦርሳ፣ ጥቁሯ ቦርሳ ትንሽዬ ናት እንጂ እጅ ላይ የምትደረግ ማለት ነው። ስልክ እና ሶፍት ብቻ ነው የምትይዘው፣ ሌላ ነገር አትይዝም፣ ግን ታምራለች። ቀጥሎም ያለውን ቦርሳ ትንሽ ትልቅ አይደለም፣ ጥላ ስልክ እና ቦርሳ የእጅ ቦርሳ የለም። ይሄ የገንዘብ ቦርሳ ይይዛል። ከዛ ውጭ ምንም የሚይዘው ነገር የለን። ጥላም ከን አያስቀምጥም። ትንሽ ነው። እነዚህ ቦርሳዎች እኔ ራሴ ገዝቼ እኔ ጋር ያሉት ናቸው። ከነዚህ ውስጥ ሁለቱም ቦርሳዎች መልሻለሁ። ከነዚህ ውስጥ ሶስት ቦርሳዎች ደግሜ አዝዣለሁ ለጎደኛዬ። ሌላም ቦርሳዎች ጨምሬ አዝዣለሁ። በጣም ቅናሽ ነበርና ወደ መቶ ቦርሳዎች ዛሬ አዝዣለሁ፣ ማለት ለጎደኞች ሼር አድርጌያቸው አዝዣለሁ። በተለይ ደግሞ ከኦንላይን ላይ የምትገዙ ልጆች ካላችሁ ልምዱ ያላችሁ ልጆች ካላችሁ ለሌላ ሰው ሼር አድርጉ። እናንተ የገዛችሁትን ነገር ሌላ ሰውም ደግሞ የግዛ ይጠቀም። አንዳንድ ጊዜ ሳናቅ በአረብ ሀገር ደክምን ለፍትን በውድ ዋጋ እቃዎችን እንገዛለን። እኔ አንድ ጊዜ በጣም በውድ ዋጋ የገዛሁት አልባሳት ነበሩ፣ ልብሶች ነበሩ የምቆጭበት ማለት ነው። አሁን ላይ ግን ስቀንስላችሁ በጥሩ ዋጋ እቃ መግዛት ትችላላችሁ። እኔ የገዛሁትን ለእናንተ ብትገዙ መልካም ናቸው ያልኩትን እዥ ላቸው መጥቻለሁ። እስካሁን ከእናንተ ጋር የነበርኩት እኔ ሀናን ነበርኩኝ። ቻናሉ ደግሞ ሀናን ሚዲያ ነው። ሀናን ሚዲያን ሰብስክራይብ፣ ላይክ ከቻላችሁ ደግሞ ሼር አድርጉልኝ። ለክርስትና እምነት ተከታዮች በሙሉ እንኳን ለፋሲካ በዓል በሰላም አደረሳችሁ። ሌላ ጊዜ በሌላ ቪዲዮ እስከምንገናኝ ጤና